ወይዘሮ አልማዝ እንግዲህ ለቢንያም ከፍተኛ ጥላቻ አላቸው ማለት ነው። ቢንያምን እንግዲህ ከዚህ ከቤት ለማስወጣት ደፋ ቀና እያሉ ነው። ማኪም እንግዲህ ቤንያምን፣ ደግማ ደጋግማ አንተ ማነህ? ከየትስ ነው የመጣው? ለምንድነውስ በቤቴ አንተ ኃላፊ የምትሆነው? እኔ ተቀመጡ ብዬ ያስቀመጥኳቸውን ሰዎች የማስወጣት መብት የለህም እያለች እየተማጎተች ነው ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንደምናላችሁ፣ ደህና ናችሁ? እንግዲህ የአባት ዕዳ የሚለውን ክፍል ሀያ አንድ ቀርብ ያለው ማለት ነው። የባለፈው ክፍል ላይ እንግዲህ ለቢንያም ወረቀት መጥቶለት ነበር። ያን ወረቀት እንግዲህ ዛሬ ሲያዩት የልጁ ልጁ ገዳይ እሱ እንደሆነ አስመስላ ወይዘሮ አልማዝ እንግዲህ እንደዛ አድርጋለች ማለት ነው። እጇ በጣም ረጅም እና ሴረኛ ናት። ቢንያምን እንግዲህ ለምንድን ነው ዝቤት የሚቀመጠው እያለች እሱ ገዳይ እንደሆነ ወረቀት እያስጣለች ጭራሽ ደግሞ ከወረቀቱም አልፎ እበራቸው ላይ ደምና ሁለተኛው ወረቀት አስጥላለች ማለት ነው። እንግዲህ ቢንያምም የነልዕልትን አባት ጠርቶ ጋሼ እንድታግዘኝ እፈልጋለሁኝ። እኔ ገዳይ አይደለሁም፣ ልጠረጠርም አይገባም። የሸዋንግዛው ታማኝና ታማኝ አገልጋይ ነኝ። ሸዋንግዛው ወደዚህ ቤትም የላከኝ ልጁን ማኪን እንዲጠብቅላት ነው ብሎ እንግዲህ ቢለምናቸው የነልዕልትን አባት እገዘኝ ቢላቸው ፈቃደኛ አይደሉም ማለት ነው። ከቤተሰቤ ላይ ዓይንህን አንሳ ብለው አመናጭቀው ጥለው የሄዱት። ልዕልትም እንግዲህ ሕክምና ሂዳ ሕክምናዋን ጀምራ ከማኬ ጋር ስትመጣ እንግዲህ ብዙም ደስተኛ አልነበረችም። ማኬ እጅግ በጣም ደስ ብሏታል። ወንድሜን የወንድሜን ምትክ አገኘውኝ እያለች እንግዲህ ከወንድሟ የተረገዘ መስሏት ነው ማለት ነው። እንደዛ እየሆነች አለችው። ልዕልትም እንግዲህ ግራ ገብቷታል። አክሊልም ሌላ ሊያገባ ዝግጅት ላይ ነው። ልዕልትም አርግዛለች። ያረገዘችው ከአክሊል ነው እንግዲህ አባቷ ግን ይሄ ልጅ የዚሄ ልጅ ልጅ አይደለም ብሎ ሳምትለት ባለፎ ክፍል ላይ እንደምታስታውሶት ነግሯት ነበረ። በዛ የሚተነሳ ማኪንም ስለሚያቀርባት ልጁም የዚሄ ልጅ ልጅ አይደለም፣ ምንም ግንኙነት እንዳልጀመራችሁ በጣም ስለምንቀራረብ ነግሮኛል። ልጁ የማን ነው ብሎ አፋጧ ስለነበረ በዛም ተደባብሮ ስለነበረ ብዙም ከእናቷ ጋር እንጂ ልዕልት ከአባቷ ጋር ጥሩ ግንኙነት የላትም። ልዕልት አሁን እንግዲህ በአሁኑ ጊዜ እጅግ በጣም ድብርት ውስጥ ናት ማለት ነው። ወይዘሮ አልማዝም እንግዲህ ልጁ መውጣት እንዳለበት ልጄ እንደዚህ ሆና ተግዛ ምናምን መቀመጥ የለባትም ብለው ለማኪ ነግረዋታል። ማኪም እንግዲህ ተማጽናችኋለች፣ እባካችሁኝ፣ እኔ ወንድሜን ያገኘው ያህል እየተሰማኝ ነው፣ እና እኔ ትሪት አረጋታለሁኝ፣ አትደበርም፣ ችግር የለውም፣ እኔ ያለው ከጎኔ እያለች እየተማጸናቻቸው ነበረ ወይዘሮ አልማዝን። እንግዲህ ያ ወረቀት ግን በር ላይ የተቀበለችው ወረቀት ማኪን ሰላም ነስቷታል። ክላሱ ገብታ እየፈተሸች የነበረ እና ቢኒ የደረሰባት ቢኒም ደርሶባት ማንነቱን አስረድቷት እኔ አንቺን ልጠብቅ ነው እንጂ የመጣሁት ምንም ነገር አንቺን ልጎዳ አይደለም ብሎ ከአስተዳደጉ እስካሁን እስካለበት ድረስ አስረድቷታል። እጅግ በጣም ብዙ ሰዎች አባትሽን የሚያውቁት በትላልቅ ወንጀል ነው። አባትሽ ግን ለእኔ እንደዛ አይደለም፣ በተቃራኒው ነው። እጅግ በጣም ጥሩ ሰው ነው አባትሽ ለኔ ብሎ ነግሯታል። ግን ማኪ፣ አሁንም ቢሆን የዛችን የአስመሳይ ሴትዮ ሴራ ነው ማለት ነው ይዛ የተነሳችው እሷ። የምትላትን አትቅረቢው፣ ክፉ ነው፣ ሊያጠቃን ነው፣ እንዲህ ነው እያለች ያው መርዛታለች ማለት ነው። ልዕልትም እንግዲህ ትልቅ ጥላቻ ይሁን የሆነ ነገር ይሁን አድሮባታል። ማኪ ማለት ነው። ማኪ እንግዲህ ምግብ ሰርታ ውሃ ይዛ ስትሄድላት ነው አመናጭቃ ውሃውን የደፋችባት። ያንንም ሲያይ ቢንያም ሄዶ ልዕልትን ተናግሯት ነበረ። ግን ቢሆንምም ይህንን ማኪ መታ። ምን እያደረግክ ነው ብላ እጁን ይዘው ካስወጣችሁ በኋላ ምን አገባህ ብላ እሱንም ማመና ጭቀዋለች ማለት ነው። እንግዲህ የእነ ልዕልት አባት ይህንን ነገር ወይዘሮ አልማዝ ታውቃለች ብሎ ትንሽ ፍንጭ ስለሰጠው ቢኒ እንግዲህ እየተከታተላቸው ነበረ ሁለተኛም እንግዲህ በሩ ተቆርቆሮ ወረቀት እና የሆነ ደም ሲያገኙ ሁሉም ተደናግጠው ነበረ። ግን ወይዘሮ አልማዝ ግን ምንም የመደናገጥ ስሜት የለባቸውም። አይናቸውን ጨፍነው ቢንያም ላይ ነው ማለት ነው ሁሉንም ነገር እንትን ሲሉ የነበሩት። የነልዕልት አባት ግን አረ ተረጋጊ ያለ ማኪን ራሱ እንትን ሲላት ነበር። ቢንያም የሚያውቀው ነገር ያለ አይመስለኝም። እያያችሁት ነው፣ የተጨናነቀ ነው። ምነ ሚባል ወይዘሮ አልማዝ እንግዲህ እያሾፈች ነበረ። ቤኒም እንግዲህ ምን እየተካሄደ እንዳለ ትነግረኛለህ ሆይ ስትለው ማኪ ምንም የማውቀው ነገር የለኝም እነሱ ጋር ተደርበች፣ ጭንቅላቴን አታሳምምኝ ብሏት ነው ጥሏት የሄደው። ምክንያቱም ቤኒያም እንደማያውቅና ምንም ነገር እዚህ ነገር ላይ እንደሌለበት ደጋግሞ ነግሯት ነበረ ለማኪ። ማኪ ግን ምንም ልትሰማው አልቻለችም ማለት ነው በተረፈ ያው እንግዲህ ይህንን እያደረገችው ያለችው ሴራ ለዕልት እናት ስለሆነች የለዕልት እናት እንግዲህ ሰው ቀጥራ ነው እንደዚህ ሴራ እየሰራች ያለችው። ከቢንያም ጋር ብር ልትሰጥ ስትሄድ እንግዲህ የእነ ልዕልት አባት አይቷቸዋል ማለት ነው እንግዲህ ደርሶባታል። እጅግ በጣም መጥፎ ነገር የሚፈጠር ይመስለኛል ማለት ነው ሳስበው። ውድና የተከበራችሁ ቤተሰብ እንግዲህ ቀጣይ ክፍል ጅ እስከምቀርብ ድረስ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር አድርጉ። እጅግ በጣም ደስ የሚል ድራማ ነው ማለት ነው የአባት ዕዳ እንግዲህ አባት ባመጣው ብዙ ነገር ልጆች መዘዝ ይከፍላሉ ማለት ነው። ይህም አሁን የምናየው ፊልም ነው ማለት ነው። ልዕልት እንግዲህ አባቷ ባመጣው ነገር ነው ማለት ነው። ይህም ሁሉ መከራ እያሳለፈች ያለችው አረብ ሀገር፣ ሰርታ ከአረብ ሀገር የያዘችውን ብር ምናምን እንግዲህ አባት በሰራው ነገር ነው ማለት ነው። ጥሩም ስንሰራ ጥሩ ይከፈለናል፣ መጥፎም ስንሰራ ደግሞ መጥፎ ነው እንትን የሚለን። ለማንኛውም አመሰግናለሁ አብራችሁኝ ስለነበራችሁ።